አሰላሙአለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ብያለሁ፣ ውድና የተከበራችሁ የፋፌ ወሎ ቤተሰቦች፣ አለን አለን። እንኳን ሰላም መጣችሁ። ዛሬ ደግሞ ያው እንግዲህ ከብት የሚያግዱት ጋራ ከብት እያገርነ ነው። ይሄንን ይመስላል። እስኪ ያው እንግዲህ ትዝታ ያለባችሁ ከብት እረኞች እኛን ተከታተሉ። ይህንን ይመስላል እያችሁት ይህን ይመስላል እና አብሽሩ። ኧረ መጡ መጡብን። ነይህነ እንህ እዋጋለኝ ይመስለኝ። የለም የለም የለም፣ አይዟችሁ። ሰዓት ይኸው ጎበዝ፣ አንተ ልጅ ጎበዝ። ናመችም

እኔ እኔ እንጃምዋ ማስፈራራቱ አያችሁ። ይሄ ደግሞ ድልድይ ነው። ምን ይደናል? አንች ከዚህማ፣ ናያችሁት። እንግዲህ የገጠር መንገድ ይህንን ይመስላል። እኛ ግን ምንም አይመስለንም። ወንዝ አዎ፣ ልጅ በዚህ ለካ ወንዝም ተሻግረን ነው። ይሄ ዋዬ ዝናብ እኮ ቀረ። ደማም ነው፣ ደማም ነው ት እንግዲህ እሱ ያለው እሱ ያብቻው ሊጥል ነው ብለን ነበረ። እሱ እኮ ቀን ቀን ፀሐይ አውጥቶ ማታ ማታ ቢጥልልን ነው ጥሩ፣ እንጂ እንደዚህ ማወክም ጥሩ አይደለም። ሲር አንቺ ስንመለስ ግን አቀበት ነው። አሁን ተብዘግዝጌ ተምዘግዝጌ በኋላ የዳኩ መምጣቴ አይቀርም። መንጠቅ መንጠቅ እያልኩ ለካ ሄድኩት ቁልቁለት። እሺ አካላት አዎ ለምን መሰለሽ? አዎ ይኸው ነው። እና ይሄንን ይመስላል አያችሁት። እ ምርጥ አካባቢ ነው። አንተ ያንን ገብሱን ይሄ ደግሞ ምንድን ነው? ካሮት ነው ማለት ነው። ጉዞ ናቸው መቼም ወላሂ። ይህ ደግሞ ስንዴ ርግንች እያንዳ ፍቶ ወላሂ ሁላ ፈጥነዋል። ደህና ነው መሻላ እንዴ! ቀለል ፈጠነ። እንዴ ምርጥ ሆነ፣ ያ ምርጥ ሆነ። ማሻአላህ ማሻአላህ ብያለሁኝ። እንደው ወላሂ ገበሬ ሁላ እንደው ይርዳቸው፣ እንደው ለፍተው አይቁሩ። ፍሬም እየጀመረ ነው። አያችሁት? ይሄ ስንዴ ነው በላይ በኩል ያለው። ይሄ ደግሞ ባቄላ ነው። ማሻአላህ በጣም ደስ ይላል። ካሮት ሳይዝ እንደው ሀገሩን ካሮን ሳይዝ ርቷል እንደ ባለፈው እንደ ሰሞኑ የከረመ ከሆነ ካሮ ረኩሷል። ይኸው አየሽው ባለፈው የሀያ ብር የሰላሳ ብር እንደ ነበር አሁን እንትን አለ ተወደደ ማለት ነው መልሶ። አዎ በቃ አሁን እንግዲህ ይኸው ወንዙ ደርሰናል ደግሞ ደረስን እንግዲህ ያ ደግሞ በዛ ላይ ዘንጋዲያ ነው እንዲያ ላሳያችሁ ሩቅ ነው ዘንጋዲያ እኛ አሁን የኔ አባቴ ሀገር በዚህ ተሻግረን ይህን ሁላ ጎራ ሄደን ወንዝ ተሻግረን ከዛ በኋላ ነው የአንድ ሰዓት ተኩል መንገድ ነው ያለን እና ግን እኔ አሁን መሄድ ሳይሆን ወደዚህ እንዲያው ራቅ ብዬ መጥቼ ነው ያው ደስ ይለኛል እንደዚህ መሄድ፣ ወንዝ ምናምን አካባቢ በቃ እንደዚህ ጸጥ ያለ ቦታ ላይ በጣም ደስ ይለኛል። ይህን ይመስላል። እኔ ብዙም ከተማ አልወድም፣ ከተማ አልወድም። እረፍት ስሆን እንደዚህ ወክ ማድረግ ስፈልግ ወደ ገጠሩ ነው የምሄደው። ወደ ገጠሩ ጎራ እንላለን። ይሄንን ይመስላል። ይህቹ ይሄ ባለፈው ያሳየኋችሁ የዛ በቀጤ ወንዝ በሀይቅ ሂጅ ቀጤ ወንዝ ሂጅ ያሳየኋችሁ ውሃ አሁን ይሄ ቀጥታ እዛ ይሄዳል። ከዚህ አሁን ከበደዶ ይሄ አሁን ሱልላ ነው። ከበደዶ ይነሳል ሱልላን ይሄዳል። ከዛ ቀጤ ከዛ ሀይቅ በዛ በሞ በህብረቱ ብሎ ያው እንግዲህ የሚያትበትን እንጃ እንጃ እዛ ወደዛ ብሌ ነው ምናምን የሚሉት ነው ብለዋል። እና ለማንኛውም ይህን ይመስላል። ሁላችሁንም አመሰግናለሁኝ። ሼር ላይክ፣ ሰብ እያደርጋቸው አበረታቱኝ። እኔ ደግሞ ወደፊት እንሻአላ ሁሉ ደስ ደስ የሚል ቦታ አንዳንድ ነገሮች በተለይ እንደዚህ አይነት ቦታ የምትፈልጉ ያው ከተማን ያልወድም ብያቸዋለሁ እንግዲህ ፍላጎት የፍላጎታችሁ ይሁን። ላለ ገጠራ ገጠሩ ነው ደስ የሚላይ። የገጠር ነኝ ከብት ስጠብቅ ነው ያደኩት እና ገጠር ይሄ እንደው በቃ እንደዚህ አይነት ቦታ ነው ደስ የሚላይ። አልወድም ከተማ እና ምን ዟዟር አልወድም። እና ይሄንን ይመስላል እንደዚህ አይነት ቦታ ከመረጣችሁ በቃ እውነት ላይን ደስ የሚለው እኮ ይሄ ነው ከምር። እኔ መቼም እንደዚህ አይነት ቦታ ነው ደስ የሚለኝ፣ እና ይህንን ይመስላል። ለማንኛውም በርቱልኝ። ኢንሻአላ ደግሞ አሁን ይሄ የሚቀጥለው መጥቼ በዛ ማሽላው አለ ዘንጋዴ አምና ምናምን አለ በዛ አሳያችኋለሁ። እሺ ለአሁን ለጊዜው ግን ይበቃናል ይሄን ያህል ካየን እ እ ይሄንን ይመስላል። እሺ የኔ ወዶች የሀገሮች የልጆች ሀገራችሁን ኢትዮጵያን ላሳያችሁ። እንግዲህ ባት ማየቱም ከይር ነው፣ ይናፍቃል እኮ ሁሉም ነገር በተሻላችሁ አቅም ከብቶቹ ምኖቹ ናቸው እና ይህንን ይመስላል። ለማንኛውም አያችሁ ሳሩ ደስ ሲል ቄጠማው፣ ማሻአላህ ማሻአላህ ብያለሁኝ። ሲያምር፣ ይህት ቄጠመው ደስ ይላል ሳሩ ራሱ። ይሄ አሁን ይሄ ሳር ይመስላል እንዴ ስታዩት? ቀረብ ብላ አድርገናል። አሳያችሁ መሰለኝ እያችሁት፣ መሻአላ ብያለሁኝ። ይህንን ይመስላል ው ያ ደግሞ ማሽላ ነው። ዝንጋዲ ዝንጋዳ ይባላል። ቀዩ ነው ነጩ ነው ማሽላ እና ይህንን ይመስላል። ሁላችንም አመሰግናለሁኝ። ከበሩ ሌይ ጀዛት አላህ ብያለሁኝ እና ይህን ይመስላል። ቻው ባይ ባይ።